እንደምን ላችኋል። መጋቢት 15 ቀን 2017 ዓ.ም ተምራት ከቀኑ 6 ሰዓት ላይ ነው የምንገኘው። የአማራ ሚዲያ ኮርፖሬሽን የሰኞ ዕለት ቀን ዜና መጽሔታችንን በቀጥታ አካውንት አልጀምረን ወደ እናንተ የምናደርስ ነው የሚሆነው። አቤት ጉዳዮቻችን እናስቀድም። አሁን የገጠመንን ወቅታዊ ችግር ሊመክት የሚችል የፖለቲካ መዋቅርና ህዝብ እንዲኖር መሪዎች በልዩ ትኩረት ሊሰሩ ይገባል ሲሉ የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ተናገሩ። በአማራ ክልል 2.2 ሚሊዮን ኩንታል የአፈር ማዳበሪያ በስርጭት ላይ እንደሚገኝ በምክትል ርዕሰ መስተዳድር ማዕረግ የክልሉ የገጠር ዘርፍ አስተባባሪና የግብርና ቢሮው ኃላፊ ዶክተር ድረሳሉ ተናገሩ። ከውጭ ቻይና በዓለም ሀገራት እየተቃወሰ የመጣውንና ዋስትና የሌለውን የንግድ እንቅስቃሴ ለመመከት ሀገራት ገበያቸውን ክፍት አድርገው በጋራ መስራት እንዳለባቸው ጥሪ አቀረበች። በቆይታችን የቢዝነስና ስፖርታዊ መረጃዎችን ጨምረን የሀገር ውስጥ እንዲሁም የውጭ መረጃዎችን በያላችሁበት የምናደርስ ነው የሚሆነው። ሶሊያና ለኸኝ እንዲሁም በምልክት ቋንቋ ተርንጎ ኤርሳው ጋር አብናችሁ ቆይታ እናደርጋለን። አብራችሁን ቆዩ። ወደ ቀዳሚ ዘገባችን የምናልፈው አሁን የገጠመንን ወቅታዊ ችግር ሊመክት የሚችል የፖለቲካ መዋቅርና ሕዝብ እንዲኖር መሪዎች በልዩ ትኩረት ሊሰሩ ይገባል ሲሉ የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ተናገሩ። የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የከፍተኛና መካከለኛ መሪዎች የ2017 በጀት ዓመት የስምንት ወራት የፖለቲካና የድርጅት ስራዎች እቅድ አፈጻጸም ግምገማ የማጠቃለያ መርሃ ግብር ተካሂዷል። ተጨማሪውን ከዘመኑ ይርጋ እንከታተል። ላለፉት አራት ቀናት ሲካሄድ በቆየው የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የከፍተኛና መካከለኛ መሪዎች የ2017 በጀት ዓመት የስምንት ወራት የፖለቲካና የድርጅት ስራዎች እቅድ አፈጻጸም የግምገማ መድረክ ማጠቃለያ መርሃ ግብር ላይ ተገኝተው መልእክት ያስተላለፉት የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በየደረጃ የሚገኙ መሪዎች በክልሉ የገጠመውን ቀውስ ሊመክት የሚችል አባልና ህዝብ እንዲፈጠር በልዩ ትኩረት መስራት ይገባል ብለዋል። አሁን የገጠመን ችግር ሊመክት የሚችል አባል ሊመክት የሚችል ህዝብ መፍጠር ላይ ማረጋገጥ ያስፈልጋል። ይሄ የጸጥታ ችግር ደግሞ ወደ ኢኮኖሚያዊ ድቀት እያስገባን ስለሆነ እየለወጠነው ወይ የሚለውን እያመከነነው ወይ የሚለውን ማሰሪያ ነጥብ ነው የሚሆነው። የኢኮኖሚ ተጠቃሚነት ችግር የክልሉ ህዝብ መሠረታዊ ጉዳይ መሆኑን የገለጹት ምክትል ርዕሰ መስተዳድሩም ይህንን ችግር ለመፍታት ደግሞ ለግብርናው ክፍለ ኢኮኖሚ ማደግ በልዩ ሁኔታ መስራት የግድ ይላል ነው ያሉት። የአማራ ክልል ችግር መንሴዎች ብዙ ምክንያቶች ቢኖሩትም የመጀመሪያው የኢኮኖሚ ተጠቃሚነት ችግርና የኢኮኖሚ ስብራት ነው። የክልሉ የኢኮኖሚ ተጠቃሚነት እየተረጋገጠና ምናልባትም ለሚቀጥሉት አስር ዓመታት አጠቃላይ ሸሩ በግብርና ስለሆነ የሰው ኃይሉም በዚህ ውስጥ የሚሳተፍ ስለሆነ የኑሮ ውድነቱም የሚቀንሰው ግብርናው ላይ ስንሰራ ከግብርናውም ሰብል ልማት ላይ ስንሰራ ስለሆነ ምንም መውጫ መንገድ የለንም። ዛሬ ላይ 52 ፐርሰንቱ የኢኮኖሚው የክልሉ ኢኮኖሚ ግብርና ላይ ስለሆነ ከግብርና ሰብል ልማት ላይ ስለሆነ ይህንን ፖለቲካዊ ትርጉም ሰርተን ከኢኮኖሚ ትርጉምነቱ ባሻገር መስራት ያስፈልጋል። የአማራ ክልል ብልጽግና ፓርቲው ቅርንጫፍ ጽሕፈት ቤት ኃላፊ ይርጋ ሲሳይ በበኩላቸውም መሪዎች ከንድፈ ሐሳብ ባሻገር ተጨባጭ ለውጥ እንዲመጣ መስራት አለባቸው ብለዋል። ለዚህ ደግሞ ቅንጅታዊ አሰራርን ማዳበር እንደሚገባ ነው የተናገሩት። ዝም ብሎ በንድፈ ሐሳብ ብቻ ይህንን እንስራ ይህንን አንስራ ማለት አይደለም። የምንፈልገው መሬት ላይ ያለውን ተጨባጭ ሁኔታ በደንብ ፈልፍሎ መለየት ችግሩንም፣ ማለት ነው ስኬቱንም ሰው ለማስተካከል ሙሉ ጊዜን ሙሉ አቅምን እዛ ላይ ትኩረት ማድረግ በጣም አስፈላጊ ነው የሚለውን ጥቅል ሀሳብ ለመስጠት ፈልጌ ነው። ስለዚህ ቅንጅት ያስፈልጋል፣ መደጋገፍ፣ ትብብር ያስፈልጋል የሚባለው ነገር ሁልጊዜ በተግባር መዋል በጣም መልካም እንደሆነ መውሰድ ነው። መንግስት ሰራተኛውን፣ አመራሩን ካስተባበርን፣ ቀበሌ ላይ ብዙ ሰራተኛ አለ፣ ቀበሌ ላይ ብዙ አመራር አለ፣ ወረዳ ላይ ብዙ ሰራተኛ አለ። ይህንን ኃይል ማነቃነቅ ይጠይቃል። ብልጽግና ፓርቲ እንደ ሀገር ሁለንተናዊ እድገትን ለማምጣት የተለያዩ ኢኒሽቲቮችን ቀርጾ እየተገበረ መሆኑን የገለጹት አቶ ይርጋም የተቀረጹ ኢኒሽቲቮች በየአካባቢው ውጤታማ እንዲሆኑ መሪዎች ትልቅ ኃላፊነት አለባችሁ ብለዋል። ኢኒሽቲቮች ላይ እዚህ የሌማት ቱርፋት ጋር ተያይዞ አማራ ክልል ላይ ብዙ ስራ ይጠይቃል። ይሄ ፓርቲ መዋቅር እየገመገመ በተጨባጭ አርሶ አደሩ ላይ ኢቭን ከተማ ኗሪው ላይ እዛ ውሃ አለ መሬት አለ የሆነ ጓሮ አለ ያን ሁሉ ስናየው ሁሉም ሀብት ነው፣ ሁሉም ጸጋ ነው። ያንን ወደ መልካም ነገር መቀየር ምን ጊዜም የፓርቲ መዋቅር ስራ እንደሆነ እንድትወስዱ ነው። የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የከፍተኛና መካከለኛ አመራሮች የበጀት አመቱ የስምንት ወራት እቅድ አፈጻጽም ግምገማ ተጠናቋል። በአማራ ክልል 2.2 ሚሊዮን ኩንታል የአፈር ማዳበሪያ በስርጭት ላይ እንደሚገኝ በምክትል ርዕሰ መስተዳደር ማዕረግ የክልሉ የገጠር ዘርፍ አስተባባሪ አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረሳሎ ተናገሩ። ባለፉት ስምንት ወራት 4 ሚሊዮን ኩንታል የጥራጥሬ ምርት ለውጭ ገበያ መቅረቡንም ቢሮ ገልጿል። አክሊሉ ምንተስኖ ተጨማሪ ያለው በአማራ ክልል በያዝነው ዓመት ባለፉት ስምንት ወራት የግብርና ተግባራት በታቀደላቸው መልኩ የተከናወኑ መሆኑን በምክትል ርዕሰ መስተዳድር ማዕረግ የክልሉ የገጠር ዘርፍ አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረሳሉ ተናግረዋል። የመስኖና የተፈጥሮ ሀብት ልማት ተግባራት ጥሩ አፈጻጸም የታየባቸው መሆኑንም ነው የጠቀሱት። በዚህ ወቅት ላይ ልዩ ትኩረት ተሰጠው የሚሰሩ ስራዎች አንዱ መስኖ ነው። ሁለተኛው የተፈጥሮ ሀብት ልማትና ጥበቃ ስራ ነው። ከመስኖ አኳያ ሲታይ የተሻለ ሄደናል። ኦልሞስት ከ96 ፐርሰንት በላይ የቀዳችንን አከናውነናል። ከ350 ሄክታር በላይ መሬት በመስኖ ማልማት ተችሏል። እንደ አማራ ክልል በሁለተኛ ደረጃ እየሰራን ያለነው የተፈጥሮ ሀብት ልማትና ጥበቃ ስራ ነው። ባለፉት ዓመታት ያጣነውን እድል ሁሉ ሊያካክስ በሚችል መንገድ እንንቀሳቀስ ብለን ከ ላይ እስከታች ድረስ ንቅናቄ አድርገን በመግባታችን እስከ ዛሬ ድረስ ባለው መረጃ ወደ 82 ፐርሰንት የሚሆነውን ያመጡን የተፈጥሮ ሀብት ልማትና ጥበቃ ዋና ዋና ስራዎች እቅድ አሳክተናል። ካለፉት ዓመታት በተለየ መልኩ በዚህ ዓመት አራት ሚሊዮን ኩንታል የጥራጥሬ ምርት ለውጭ ገበያ ማቅረብ ተችሏል። ምርትና ምርታማነትን ለመጨመር በሚደረገው ጥረትም 8.8 ሚሊየን ኩንታል የአፈር ማዳበሪያ ግዥ ተፈጽሞ ከ2 ሚሊዮን በላይ በስርጭት ላይ መሆኑን ቢሮ ኃላፊው ተናግረዋል። ኤክስፖርትን ብቻ ነጥለን ወስደን ብንመለከት እስካሁን ባለው አራት ሚሊዮን ኩንታል የሚጠጋ ጥራጥሬ ለኤክስፖርት የሚውል ሰብል የግብርና ምርት በኢሲኤክስ ተመዝግቦ ወደ ውጭ ኤክስፖርት እየተደረገ ይገኛል። በዚህ አመት ከ8.8 ሚሊዮን ኩንታል በላይ የአፈር ማዳበሪያ የግዢ ውል ተፈጽሟል። በአሁኑ ሰዓት ወደ ክልላችን ከ2.2 ሚሊዮን ኩንታል በላይ የአፈር ማዳበሪያ ተጓጉዞ ገብቶ ለአርሶ አደሩም እየተሰራጨ ነው። አሁን ወደ 800 ሺህ ኩንታል የሚጠጋ ማዳበሪያ ወደ አርሶ አደሩ ማሰራጨት ችለናል። በየዕለቱ በከፍተኛ ቁጥር ርጭት እየተካሄደ ነው። አሁን የማዳበሪያ ስርጭቱ ለምህር እጥረት እንዳይገጥም ለማድረግ ሰፊ ስራ እየሰራን ነው። የግብርና ምርት ማሳደጊያ ቴክኖሎጂን በስፋት ለመጠቀም እየተሰራ ስለመሆኑ ያነሱት ዶክተር ድረስ የምግብ ዋስትናን ማረጋገጥና ተኪ ምርቶችን ማምረት የዘርፉ የትኩረት አቅጣጫ ስለመሆኑ አንስተዋል። የግብርና ተግባራት ያለ ችግር ይከናወኑ ዘንድም በክልሉ ሕግ ለማስከበር በሚደረገው ጥረት ህብረተሰቡ ንቁ ተሳታፊ እንዲሆን ጠይቀዋል። በኃይል ፍላጎትን ለማስፈጸም የሚደረግ ጥረት ክልሉን ብሎም የክልሉን ሕዝብ ክፉኛ እንደጎዳው ይሄ የአደባባይ ሚስጥር ነው። አሁን አሁን ህብረተሰባችን በጣም እየተገነዘበና እየተረዳው መጥቷል። በዚህ መንገድ የሚመለስ ጥያቄ፣ የሚፈታ ችግር የለም። ብቸኛው አማራጭ በሰላማዊ መንገድ ችግሮችን በጠረጴዛ ዙሪያ ቁጭ ብሎ መፍታት ነው። ለዚህ ደግሞ መላ ህብረተሰባችን መረዳት ብቻውን በቂ አይደለም መታገል አለበት። ከመንግስት ጎን ቆሞ ይህን አፍራሽ የሆነ የጽንፈኝነት አስተሳሰብ ይዞ የሚታገልን ኃይል እረፉ፣ ቁጭ ብላችሁ ችግሮቻችሁን በጠረጴዛ ዙሪያ ፍቱ ብሎ ተጽዕኖ ማሳደር መቻል አለበት። በግብርናው ዘርፍ በሌማት ትሩፋትና በዘር አቅርቦት መልካም አፈጻጸሞች ስለመኖራቸውም ተገልጿል። የአማራ ወጣቶች አረንጓዴ ንቅናቄ ፎረም በቀጣይ የሚያተኩርባቸው አረንጓዴ ዲፕሎማሲና አረንጓዴ ሽልማት የተሰኙ አዳዲስ ፕሮግራሞችን ይፋ አደረገ። በአዲስ የተዋወቁት ሀሳቦቹ ዘላቂነት ያለው አረንጓዴ አስተሳሰብን የሚያረጋግጡ ናቸውም ተብሏል። እያየው ተስፋውን የአማራ ወጣቶች አረንጓዴ ንቅናቄ ፎረም ከአስር ዓመታት በፊት የተመሠረተ የህልመኛ ወጣቶች ስብስብ ነው። ከአመታት በፊት የተቋቋመው ፎረሙ ዛሬ በርካታ አባላትንም ተከታዮችንም አፍርቷል። ዓለምን እያሳሰበ የሚገኘውን የአየር ንብረት ለውጥ ዘላቂነት ባለው የአረንጓዴ ልማት መመከት የፎረሙ ዓላማ ነው። ከአመታት በፊት የአማራ ወጣቶች አረንጓዴ ንቅናቄ ፎረም ሲመሰረት ሃይማኖት ሰለሞን አንዷ እንደነበረች ታስታውሳለች። ተራቆቱ የሚባሉ ቦታዎች ላይ እነሱን ሰርተናል። ወጣቶችን አነቃንቀናል። ነው ሞቢላይዝ አድርገን ይህን ስራ እንዲሰሩ አድርገናል። አብረን ሰርተናል። ከተማ ግብርና ላይ ወጣቶች እንዲሰማሩ፣ በዛም ደግሞ ኢኮኖሚያቸውን መደገፍ እንዲችሉ እንደ ሳምፕል የተወሰኑ ሞክረናል። ፓርኮችን ደግሞ ለገንዘብ ወጣቶች ገንዘብ እንዲያገኙበት ማድረግ ላይ ሰፊ ስራ ሰርተናል። በህብረተሰቡ ዘንድ የአረንጓዴ ልማት ምንነት እንዲሰርጽና የተፈጥሮ ተቆርቋሪም ጠባቂም እንዲሆን ፎረሙ አበክሮ ቢሰራ ዓላማውን ማሳካት ይችላል ያሉት ደግሞ ዓለም አቀፍ የልማትና የፖሊሲ ጉዳዮች አማካሪ ዶክተር እሸቱ በቀለ ናቸው። ኢንቫይሮንመንትና ክላይሜት ቼንጅ ጉዳይ ትልቁ አጀንዳ ነው። እነኚህ ወጣቶች የቀረውንም የክልሉ ወጣቶች አስተባብሮ ህብረተሰቡን ቢያስተባብር በርካታ የሆኑ የአካባቢ የአየር ንብረት ተጽዕኖና ለውጥ መቋቋም የሚያስችሉ ስራዎችን መስራት ይችላል። ስራ እድልም መፍጠር ይችላል። ከዓለም አቀፍ ተቋማት ጋር አጋርነት በመፍጠርና ልምድ በመውሰድ እንዲሁም ሀብት በማሰባሰብ አረንጓዴ ልማት ላይ ለመስራት የታቀደውን እቅድ ውጤታማ ያደርገዋልና መታሰብ ይኖርበታል አለም ብለዋል። ማዕቀፎች መሰረት አድርጎ ይሄ አረንጓዴ የወጣቶች ፎረም ቢንቀሳቀስ ነው። እዛ ውስጥ ያሉት ነገሮች በሙሉ የወጣቶች ጉዳዮች ናቸው አንደኛ ሁለተኛ ደግሞ የአረንጓዴና የአካባቢ ጉዳዮች የክላይሜት ቼንጅ የኢንቫይረመንት ጉዳዮች ስለሆኑ አላማቸውን ለማሳካት ድጋፍ ለማግኘት አጋርነት ለማፍራት እነኚህን ማዕቀፎች ተከትሎ ነው ቅቅሎቻቸውን ና ስትራቴጂክ ፕላናቸውን ማዘጋጀት ያለባቸው። የአማራ ወጣቶች አረንጓዴ ንቅናቄ ፎረም ፕሬዚዳንት አቶ በለጠ ወዳጀነህ የተፈጥሮ ሀብትን ለመጠበቅ የተለያዩ የአረንጓዴ ልማት ተግባራትን በመስራት በማስተባበርና የግንዛቤ ስራዎችን በማስፋት ተግባራት ሲከናወኑ መቆየታቸውን አንስተዋል። ለምሳሌ ሰሜን ብሔራዊ ፓርክ ባንድ ወቅት ቃጠሎ ደርሶበት ነበረ። በሱ ቃጠሎ ጊዜ ከአራት ሺ በላይ ወጣት አዝምተናል። እሳት በማጥፋት ደረጃ ና ያ የተቃጠለው በክረምት ችግኝ ይታከላል። በችግኝ እንዲታከል የሁሉም የክልል ተቋማትን በማስተባበር ዞኖችን በማስተባበር መልሶ የተቃጠለው እንዲያገግም በማድረግ ደረጃ ብዙ ስራ ተሰርቷል። ቀጥሎ ግን ተሳኩ የሚባሉ ነገሮች ምናሉ። የመጀመሪያው አጀንዳውን ወሳኝ አጀንዳ እንደሆነ አሳይተናል። በቀጣይ ዓለም አቀፍ ይዘቱን በጠበቀ አግባብ አረንጓዴ ዲፕሎማሲና አረንጓዴ ሽልማት የተሰኙ ፕሮግራሞች በትኩረት እንደሚሰራባቸውም ይፋ አድርገዋል። በፍልሰት ጊዜ ህጻናት፣ ሴቶች በጣም ይጎዳሉ። እሱን ለማስቀረት ነው መሰራት ያለበት። ለዚህ ደግሞ ወጣት ነው ቀዳሚው ነው። ቀጥሎ ደግሞ አሁን ዓለም አቀፍ ግንኙነት ማድረግ አለብን። የአረንጓዴ ዲፕሎማሲ የሚባል አለ። ይሄ ግሪን ዲፕሎማሲ ላይ የሀገራችን የተፈጥሮ ሀብት በማስተዋወቅ ደረጃ እየተሰሩ ያሉ በሀገራችን መልካም ነገሮች አሉ። እውቅና መስጠትና እየተሰሩ ያሉ ስራዎችንም ማድነቅ፣ ማበረታታት የዛ ስራ ደግሞ አካል መሆን እንዲችል ወጣቱ ይሄ የግሪን የአረንጓዴ ሽልማት የምንለውን እያዘጋጀን ያለ ነው። በአማራ ክልል የርዕሰ መስተዳደሩ ረዳት ልዩ አማካሪ አቶ ባንቲሁን መኮንን ፎረሙ የሰራቸውን ተግባራት አድንቀው በቀጣይ ለሌሎች ውጤታማ ተግባራት እንዲዘጋጅ ሲሉም አሳስበዋል። የምናስበው የአረንጓዴ ፎረም ንቅናቄያችንና ሌሎች ከዚህ ጋር ተያያዥነት ያላቸው የልማት ስራዎቻችን ግባቸውን ይምቱካል። ክልላችን አስተማማኝ ሰላም እንዲኖረው በማድረግ ረገድ አሁን የጀመሩትን ግንባር ቀደም ተሳትፎ አዎንታዊ ሚና የበለጠ አጠናክረው እንዲወጡ በዚህ አጋጣሚ መልእክት ማስተላለፍ ፈልጋለሁ። የሚመለከተን አካላት ከወጣቶቹ ጎን ተሰልፈን የጀመሩት ህሳቤ ዳር እንዲደርስ ማህበረሰብ እንዲጠቅም እነሱም ደግሞ ለዓላማቸው መሳካት ደፋ ቀና ማለታቸው ብቻ ሳይሆን የሰሩት ስራ ውጤት አምጥቶ ከምንም በላይ ለሕሊናቸው ርካታን የሚያገኙበት ምቹ ሁኔታ እንዲፈጠር የበኩላችንን ድጋፍ የበኩላችሁን ድጋፍ እንታደርጉ በዚህ አጋጣሚ መስት እፈልጋለሁ። ፎረሙ ከ15 ሺህ በላይ አባላትን የያዘ ሲሆን በቀጣይ ለሚሰራቸው ተግባራት ከአገር አካላት ጋር በባህር ዳር ውይይት አድርጓል። በአሚኮ አቦል ዜና ዘወትር ከሰኞ እስከ አርብ ከቀኑ 6 ሰዓት እስከ 7 ሰዓት ከ30 ከአገሪቱ የተለያዩ አካባቢዎች እውነተኛና ትኩስ መረጃዎችን በቀጥታ ስርጭት ወደ እናንተ እናደርሳለን። አረጀች ያሉ ሰዎቹ ሲያሙሽ ሙሽራነሽ ጎንደር የሰፋ ለብሰሽ የተባለላት ታሪካዊቷ የስልጣኔ መነሻ የከተሞች እናት ጎንደር ከተማ አቦል ዜና የአማራ ሚዲያ ኮርፖሬሽን በአዲስ ይዘትና አቀራረብ ወደ እናንተ ሊደርስ ዝግጅቱን አጠናቋል። በቅርብ ቀን ይጠብቁን። በአሚኮ የእኩለ ቀን የዜና ወጃ ከዚህ ከደሴ ከተማ ዘገባዎችን በቀጥታ ለተመልካች አሚኮ አቦል አሚኮ አቦል የዜና ወጃችን የተለያዩ መረጃዎችን ከዚህ ከደብረ ብርሃንና ከአካባቢው በቀጥታ እናደርሳለን። በቅርብ ቀን ይጠብቁን። የሀገራችንና የአህጉራችን የኢኮኖሚ የፖለቲካና የዲፕሎማሲ ማዕከል በሆነችው አዲስ አበባ አሚኮ አቦል ኩለ ቀን በተሰኘ ዜናችን ወቅታዊ መረጃዎችን በቅርቡ ወደ እናንተ ያደርሳል። በአሚኮ ጋዜጠኞችና ዜና አንባቢዎች የስቱዲዮ ገለጻዎች ይካሄዳሉ። ወቅታዊ ሁነቶችን ትንታኔ የሚሹ ጉዳዮችንና መደበኛ ስራዎችን የሚዳስሱ የተለያዩ ዘገባዎችን ከስቱዲዮ በተለያየ አቀራረብ ወደ እናንተ እናደርሳለን። አሚኮ አቦን የአማራ ሚዲያ ኮርፖሬሽን፣ ለሕብረተሰብ ለውጥ እንተጋለን። ዜናዎቻችን ቀጥለዋል። በተደረገላቸው የአይን ሞራ ግርዶሽ ህክምና ማየት በመቻላቸው መደሰታቸውን በጎንደር አይራ ሆስፒታል ህክምና ያገኙ ወገኖች ተናገሩ። ኪሩ ብላይንድነስ የተባለ ግብረሰናይ ድርጅት ከጎንደር ዩኒቨርሲቲ የአይን ህክምናና ማሰልጠኛ ማዕከል ጋር በመተባበር የነፃ የአይን ሞራ ግርዶሽ ህክምና በጎንደር ከተማ እየሰጠ ነው። በህክምናው ከ መቶ በላይ ሰዎች አገልግሎት እንደሚያገኙ ጎንደር ዩኒቨርሲቲ አስታውቋል። ተጨማሪውን ከደስታ ከሳ እንከታተል። ከታመሙ አራት አመቱ የመንግስት ሠራተኛ ነኝ አላሰራኝ ብሎ በጣም ሲያስቸግረኝ ነበር። የአይን ሙራ እንደ አባሳይ አመቷ አላይም ማለት መርፌ ማላገባል እያለሽ እነዚህ ወገኖች መስራት እንዳይችሉ ያደረጋቸው የአይን ሞራ ግርዶሽ ህመም ነው። ስራ ለመከወን ይሁን እንደፈለጉ ለመንቀሳቀስ አይን አስፈላጊ መሆን ነው የሚገልጹት ታካሚዎቹ ላለፉት ዓመታት ሲያሰቃያቸው የነበረው የአይን ሞራ ግርዶሽ ህመም አሁን ላይ የጎንደር ዩኒቨርሲቲ ከኪዩር ብላይንድነስ ከተባለ ግብረሰናይ ድርጅት ጋር በመተባበር እየሰጡት ባለው ሕክምና እይታቸው እንደተመለሰላቸው ነግረውናል። ከሰውን ይባላለሁ የመጣው ጭልጋ ወረዳ ለስራ በመነጽር በምን ነው የምጠቀም የነበርና በጣም አስቸግሮ ነበር የተለያየ ስራ ነው መንግስት ስራ የምሰራው። እስካሁን ተቸግሬ ነበርና አሁን ከዚያ አሁን በዛሬው ዕለት እንደማየው ነፃ ሁኛለሁ። ከላ ከፀሐይ እንግዲህ አባላለሁ። የመጣሁት ከጭራ ወረዳ ማክሰኝ፣ ሰው ካልመራኝ በዚህ እሄዳለሁ። አሁን ግን የተመሰገነውን ሰዎችን ቆጥራለሁ። እንዲያውም እዚች ያለች ወረቀት አነበብኳት። አሁን ግን ይታው እንዴት ነው ማለት ነው? ይታው ትታየኛለች። በዝቅተኛ የኑሮ ደረጃ ላይ የሚገኘውን የማህበረሰብ ክፍል ማገልገል ተገቢ መሆኑን ያነሱት ታካሚዎቹ ነጻ የሕክምና ድጋፍ ማግኘታቸው እንዳስደሰታቸው ነግረውናል። ተቸግረን ነበር። ወጪም ራሱ አስቸጋሪ ነበርና አሁን በወጪው ምገዛ የተረፈ ሕክምናውን በነጻ ነው ይገኛል። ያም ሞታለሁ እንጂ አላገኝም፣ ገንዘብም አላገኝም። መንግስቱ ወይ ግባ መጣ

የተቀበሉ የአይን ሞራ ግርዶሽ ህክምናው ፈውስ የሚሰጥና ቀድሞ የነበራቸውን ስራ መከወን የሚያስችላቸው እንደሆነም የጎንደር ዩኒቨርሲቲ የአይን ህክምና ትምህርት ክፍል የአይን ስፔሻሊስቷ ዶክተር ወሰን ሙሉጌታ ገልጸዋል። እግዚአብሔር ይመስገን። በጣም ነው የሚያመሰግኑት፣ ፈጣሪያቸው በጣም ያመሰግናሉ፣ እኛንም ይመርቃሉ። ራሴን ቻልኩኝ፣ እንደገና መልሼ ወደ ስራ ሄድኩኝ። ገበሬ ወደ ግብርናው፣ የቤተክርስቲያን አገልግሎ ወደ ቤተክርስቲያን፣ መስጊድ የሚሄደው ወደ መስጊዱ፣ የእናቶች እንደዚሁ አገልግሎታቸውን ይመልስላቸዋል እና ከሰው እኩል ሆንኩኝ የሚል ሀሳብ ያመጣላቸዋል እና በጣም ደስ የሚያሰኛል። ኪዩር ብላይንድነስ የተባለው ግብረሰናይ ድርጅት ከጎንደር ዩኒቨርሲቲ ጋር በመተባበር የአይን ሞራ ግርዶሽ ሕክምናን በነጻ እየሰጠ የሚገኘውን በጎ ተግባር አጠናክረው እንደሚቀጥል የነገሩም ደግሞ የጎንደር ዩኒቨርሲቲ የአይን ሕክምና ፕሮጀክቶች አስተባባሪው አቶ ሰማልኝ አቦ ናቸው። ሰዎችን ከየቦታቸው ነው አሁን ዛፊት ለፊት እንደምታዩት መኪና ይዞቸው እየመጣ ነው። ትራንስፖርቱ ከቨር የሚያደርገው ፕሮጀክቱ ነው። ዘናቸው ነው እንመጣው እየምታዩትንም ድንኳኑ የተከራየው ፕሮጀክቱ ነው። የምግቡ አገልግሎትም አላቸው መኝታን ፍራሽ ነበረ ከጀርባው ተ ነው ያው ፕሮጀክቱ ሞቶ ምንድነው የሰዎችን አይን ብርሃን መመለስ ነው። ስለዚህ እንዳውም በባለፈው ዓመት አውርተን ሳይሳካልን የቀረው ከዚህ ልወጣ አስበናል። ይሄ ወደ ሌሎች ክልሎች ወደ አፋር ምናምን ላስበናል በአይን ሞራ ግዶች ተጠቂ የሆኑ ደግና ሰርቶ አዳሪ የማህበረሰብ ክፍሎች ማገዝ እንደሚገባ የነገሩን የጎንደር ዩኒቨርሲቲ ፕሬዚዳንት ዶክተር አስራት አጸደወይን ለዓመታት የአይን እይታቸው ተጋዶ የነበሩ ሰዎች ሕክምናው እንዲያገኙ ማድረግ ትልቅ ደስታን ይፈጥራል ብለዋል። በነጻ ሕክምናው ከ940 በላይ ሰዎች አገልግሎት እያገኙ መሆናቸውንም ገልጸዋል። ከመጋቢት 9 ጀምሮ ለተከታታይ ስድስት ቀናት ወደ 946 ወገኖቻችን ነው እንግዲህ የአይን ብርሃናቸው የሚመለስላቸው ዩኒቨርሲቲያችን በዚህ ብቻ ሳይሆን በቀጣይም እስከ ዓመቱ መጨረሻ ድረስ በተለያየ መልኩ በዓሉ በተለያዩ ዝግጅቶች እየተከበረ የሚዘልቅ ይሆናል። የአይን ሞራ ግርዶች በሽታን ቀድሞ ለመከላከል ማህበረሰብ አቀፍ የግንዛቤ ፈጠራ መስራት እንደሚገባ የጤና ባለሙያዎቹ መክረዋል። እናንተ ለማየት ሶስት አመት አልታይም ያለ ሐሳብ እንድንገናኝ ሩቁን እያቀረብ ነው። ጊዜን እየቀደም ነው። አገልግሎቱን ከዳር እስከ ዳር እያደረሰ የሚገኘውን አስተማማኙን የሳፋሪኮም ኔትወርክ እንቀላቀል። ሳፋሪኮም ኢትዮጵያ በአብሮነት ወደፊት። በመላው ኢትዮጵያ ሕጋዊ የማንነት ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል። አገልግሎቶች በአንድ በማስታሰር ሕይወትን ያቀላል። እርሶስ ተመዝግበዋል? እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉሥ ነውና ምቾቶ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ። ከናሽናል አይዲ የሚላክለትን ባለ 12 አሐዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነፃ ያውርዱ። ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በስድስት የሥራ ሰዓታት ወይም በመደበኛ ከሁለት እስከ ስድስት ቀናት እንደ ምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ። ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም